ባጃጅ እያጠብክ ነው እንዴት ፌዳ ያረግም ፀሐዩ ሌል ፀሐዩ ግድ ነው ታስቀይረዋለህ ኧረ እኮ ቀጣይ ዐመት አሁንማ ገና አይደለም ውሃ መታላችኋለች እንዴ? ወይኔ በእናተኛ ጋ ውሃ በመጣችልኝ ልብስ አጥብ ነበር። ማርያምን ዳጊ መብ እ ቁልፉን ኪሳችሁ ባረጋችሁት

አባት ይሄ ማን ነው? ብስኩት የናኒን ወስደህ ነው። አውርድ ሲጀምር ማን ነው ብቻ ነው አውርደው፣ እኔን አባት ሂድ፣ በቃ ቤት ሂድ

ከመችቶናል ስራህ እያላችሁ ኮሜንት ጻፉልኝ፣ ጻፉለት። አልሆነሽ ብሎ አይሰራልኝም ስራ እንድትሰራ እያለ ነው። ሱቅ እየሄደ ነው እ እ ምን ይህን ብስኩት ይዞ በሄደ ይሄ ልጅ በእና ቤት ነው። አባትዬ ሂድማ ቤት ቤት ይሄ ብስኩቱን ይቀማሃል። ለተዘራ ኮመንት ጻፉ። አረ እነዚህ ሰው ዛሬ እንዴት ነው? ይቀጥል ይተው እኮ ንገራቸው አንተ ራስ አንተ ይሄ ማን ነው የምታረገው? የማን ነው? ወይኔ ጉድ የወደቀ ነው ብዬ ደንግጬ እኮ ነው። ጓደኞቼ ኮመንት ጻፉ ለተዘራ ማሪያም፣ ካልሆነ እሺ ብሎ አይሰራልኝ። አዎ እንዲ ችሎበታል፣ አልቻለበትም። የእኔ ጌታ ዳጊ ጌኒ ውድ ወንድሜ ምን፣ ኮመንት ጻፉለት ለዳጊ ስትሉ ኮመንት ጻፉ። ማርያም ለተዘራ ስትሉ የምን ዳጊ ነው? ዳጊ አይደለም ተዘራ ለዝናኔ ጋር ተጫወት እስኪ እንታያለው ነው። አዎ ትንሽ ፀሐይ አላት። እሺ አዎ። ልጆቹ ግን አይግቡ፣ አልገቡ። ሰላም ሰላም፣ እንደት ናችሁ? ደህና ናችሁ? ክሊር፣ በደንብ ነው የምታየው? አዎ። እንግዲህ ከገጠር ቆይታችን ወደ ከተማ ገብተናል። እንደምታዩን እንግዲህ ከላይ ተስከታችሽ ሻወር ውስጥ እንደዚህ ተንጠበራራን ገብተናል። ቡጥየው ድዘሁን እና አሁን እንግዲህ እንደምታዩት ታችን እንደገና ገና ባጃጅ ውስጥ ነን ያው ትላንት ማታ ነው የገባነው እና የሰራነውን ድራማ በጣም እንደወደዳችሁት፣ በጣም ፈን በቃ እየሳቃችሁ እንደነበረ እያየሁ ነበረ። እስኪ በተቻላችሁ አቅም ግን እኛም ደስ እንዲለን ተዘራም ማብሮች ቪዲዮ ከዚህ በኋላ እንዲሰራ ኮመንት ብትጽፉልኝ በጣም ደስ ይለኛል። ተዘራ ማብሮች ስለሆነ ተዘራ እንዲያረብ ማለት ነው። አሪፍ ነው፣ ቀጥሉበት እያላችሁ ጻፉ። ምኑ መጽፍ አይችሉም አይችሉበትም፣ ካለ አካሉ አይችሉበትም፣ ተዘራ እንቀይሩ። ጀማሪ ነን ጀማሪ ስለሆነን ማለት ነው እና እንደዛ ነው። ምን ዳጊ ግን ባጃጅ መለማመድ እፈልጋለሁ። እህ እንዴት ነው? አረ ምን አለ አብየ ምን የለ ምን የለ ቡና እያፈለለሁ። አንተ የት አለ ቆይ ዝም በል አረ ብን የሚያርገን የት አለ ቡና ቡና እያፈለይ ነው አላልኩም እና ለምን ይዋሻል እንዴ ልጅ ይዋሻል እንዴ እውነቱም መናገር እኮ ነው ያለብህ አይደል እንዴ አ ይሄን ምንድነው ከተባልክ መናገር ነው ያለብህ እንጂ ውሸት ተፈራር እርግጠኛ ነበር ሲጀምር ቀጣፊ እኔ ለቡናም ብያል መጣውም በእርግጥ ነገ ማን ነው? ቅዳሜ ሀያ አንድ ማርያም አይደለኝ አርብ ነው ቤንዚል ቀዳ ነው ማለት እኔ ቤንዚል የሚቀዳ ማን ነው ልጁ ለምኑ የኔ ፍቅር አብዚ እ እኔ ነኝ ዋ የለችም። ኪ በምን የለጠባው እ አይደለም የእናንተ ነኛ። አሁን ትመጣለህ። አትደባራ ደጋጊ እንትን አለኝ። አረና ን አትምታይ። በእናት በቆሎውን እስኪ ልየው የሚሸለቀቃለው አለው አንቺ፣ ጉሮሮዬም በቃ ዝግት የሚያደርገኝ ነገር አለ። አላቅም ማርያምን። አደለም እንዴ ለምን አልተኮሰለም ሽንኩርቱ? ምን ፈታችሁት? አደል ማርያምን አይረባም ማለት ነው። የኔም እንዴት ነው ሆነ እስኬጂን ብዙ አጥባችሁ ይል እንደ አይ፣ ብዙም አላጠባችሁም፣ ነገር ትንሽ ነው ወይየ። አንቺ ስሚ እንጂ ይህ መነቀል፣ መንቀል ያቅተዋል በማርያም

እንትን እኮ አጥቼ ነው ማጨድ ከሰፈር የለም። ማርያምን ዘግተውት ሄደው እናፍተህ ማርያምን ነው እንጂ ነበረ። አረ ከገጠር ድረስ ምነው? ባቄላ ልቅመስ። አረ በጣም ገና መብሰል ያስፈልግ ይቀራታል። መጥቻለሁ ወይኔ ውድ

እት በቆሎ እዛ ገማ አለኝ ገና ያልሽኝ፣ ጠበሰ። እሰይ ተባረኪ እዛ በቃ ብዙ አለሽ እንደ ሙሉውን የመድርድሪውን ተባረኪ። አቦ እንካ ናንዬ ውሀ ጠጣ በቃሽ። ጨራሽ አታስታውቅም። ክርስቶስን ነው የምልሽ። መቤቴን እንደ ጭራሽ ምታውቅና በእንቺ ስሚ፣ ምርጥ ናት ልጅ። እኔ እኮ ላይ ነው በቃ

ሽቦ ግዛ ብለሽ ልካሽ አራ እድለኛ ነሽ። ከሞች አይነት ነው እንዴ? አረ በጣም እንዲህ ዕቃ ሽቦ ሊገዛ ሄዱ ደስ ሰማይላት በቃ እንግዲህ ግቢና ቡና ምናምን አጫጭሽ እንጂ አንቺ፣ ኧረ አጫጭሽው እንጂ እንድንጠብስ በልሽ ገደለኝ። ዛሬ ነው ነው መጣሽ እንደ ከገጠር የተባለሽ ነው የሚጽፍ ግን የለም። ሰው እያዩ ነው ገና

በቀሉ ይባላል። በቀሉ ሁለተኛ ስሙ ደግሞ ባህር ማሽላ የባህር ማሽላ ይባላል። ሁለተኛው ይህን ይመስላል። ገና ነው። መሳንቺዬ ደርሷል ል ነው ገና ነው። ልልቀመው አይደለ? በኋላ ሲቆጣ አተር አገኘሽ። ስሚ ልመልምለው። ይቅር ይበቃናል። ማርያምን ግልጥ አድርገው

ፀጉሬን ቅቤ ልቀባ ነው እንደገና። ወይኔ ፀሐዩ ደስ ሲል ግን! ማርያምን ላይክ የለምን እ